ሰላም ሰላም ሰላም እና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምን ስቆያችሁ? ያላችሁት በሣድስ ሚዲያ ዝግጅታችን ላይ ነው። እንግዲህ ዛሬ ያው ሁለት መሰረታዊ ፕሮግራሞች አሉኝ። አንደኛው ስክሪን ላይ እንደምትመለከቱት ትራምፕ በዚህ ደረጃ ላይ ራሱን የሮማ ጳጳስ አድርጎ አስቀምጦ ሾሟል ማለት ነው። ይሄ ጉዳይ እንደ ቀላል የሚታይ አይደለም። ይህንን በራሱ በኤአይ የተሰራ ነው። በአርቲፊሻል ኢንቴሊጀንስ የተሰራ ነው። ነገር ግን በዋይት አውስ ሶሻል ሚዲያ ላይ ነው የለቀቀው። እንደገናም ደግሞ በራሱን ገጾች ላይ ለቋል። በዚህም የተነሳ ክሪቲሳይዝ ሆኖ ተቸ ይገኛል። ይሄን ጉዳይ በተመለከተ በዚህ ፕሮግራሜ ላይ በደንብ አድርጌ አሳያቸዋለሁ። ጉዳዩ ከመተቸት በላይ ነው። ምክንያቱም የዚህ ሲክሪት ምንድነው፣ ምስጢሩ ምንድነው የሚለውን ለምን ተፈለገ ይሄን ማድረግ የሚለውን እንደገና ከጀርባ ያለውን ትንተና በደንብ አድርጌ አሳያቸዋለሁ። አንደኛው እሱ ነው። ሁለተኛው ፓሪስ በጎርፍ አደጋ ተጥለቅልቃለች። በጣም ከበድ ያለ የጎርፍ መጥለቅለቅ አደጋ ነው የደረሰው። ይሄ ሄልስቶርም የሚባለው በጣም አደገኛ ነው። ከዚህ ጋር ተያይዞ በቅዱስ መጽሐፍ ላይ በትንቢት ከሚነገሩ ነገሮች መካከል አንደኛው ይሄ በመሆኑ የተነሳ በዚህ ላይም ደግሞ መጠነኛ ቆይታ አድርግላቸዋል። እንግዲህ ውድ ቤተሰቦቼ በፓሪስ የተከሰተው ዛሬ እና በትናንትና ቀን መካከል በጣም ብዙ ነገር ሆኗል። በፓሪስ ማለት ነው ከፍተኛ የጎርፍ መጥለቅለቅ አደጋ ነው የታየው። በአደገኛ የበረዶ ምት ተመታለች። ያውም ወደ ጎርፍ መጥለቅለቅ አደጋ ሁኔታው እንደወሰደው ታይቷል። እንግዲህ ፓሪስ ላይ እንዲህ አይነት ነገሮች ብዙም የተዘወተሩ አይደሉም። እንደሚታወቀው በጣም በብዙ ሲስተም ኮራ ብለው ዘና ብለው ከሚኖሩ የኅብረተሰብ ክፍሎች መካከል አንዶቹ ናቸው። ነገር ግን አሁን በተከሰተው ነገር ዙሪያ ላይ በደንብ አርገን ስንመለከት የጎርፍ መጥለቅለቅ አደጋ መሰረታዊ ነገሩ ከመጽሐፍ ቅዱስ የሚወሰድ ነው የሚሆነው። በመጨረሻዎቹ ዘመናት ላይ በበረዶም በጎርፍም በተመሳሳይ ነገሮች ምድር እንደሚቀጣና ምድር እንደምትቀጣ ትክክል የተቀመጠ ነገር ነው። እግዚአብሔር ይህንን የሚፈልግበት ዋነኛው ሲክሪት ዓለም በትዕቢት ተደላላ መቀመጧን በተመለከተ ቆማ ማሰብ እንድትችል ማድረግ እንደሆነ በግልጽ እናየዋለን። ብድራችን በትዕቢት የተሞላች ናት። ስለዚህ ለዛ የሚሆነውን እግዚአብሔራዊ አጸፋ ነው እዚህ ላይ የምንመለከተው። እንግዲህ በፓሪስ የመጣው ይሄ ምት ማለት ነው። ከበረዶ ምት ጋር ተከታትሎ የመጣው ይሄን ጉዳይ ተመልክቶ በጣም ብዙ ሜትሮ ስቴሽኖች በካፒታል ሲቲዋ በፓሪስ ብዙዎቹ የባቡር መንገዶች በጠቅላላ ተስተጓጉለዋል። እሱ ብቻ አይደለም። ይሄ ስቶርሚ ሆኖ ቀጥሎ ከምንም በላይ ደግሞ ቫዮሌንት ሄይል ስቶርም ያሳየ የነበረ እና በጣም በጣም አደገኛ የበረዶ ምትም ጭምር የነበረበት እንደሆነ ታውቋል፣ ተሰምቷል። ፍሉዶች ነበሩበት፣ የጎርፍ መጥለቅ አደጋዎች ነበሩበት። ከዛ ውጭ ደግሞ አንዳንድ ሜትሮ ስቴሽኖች በተለይ ረጅም መስተጓጎል ተፈጥሮባቸው እንደነበረ ከዛ ውጭ ደግሞ የአየር መንገዶች ሙሉ ሳይቀር ተስተጓጉለው እንደነበረ ዜና ምንጮቹ በትክክል አስረድተዋል፣ አሳይተዋል። የአየር በረራዎች ላይ የነበረው መስተጓጎል ጭምር በዚህ ውስጥ ለሆነው ለተከናወነው ነገር ትልቅ ማሳያ ወይም ደግሞ አቅም እንደነበረው የሚያሳይ እንደሆነ በትክክል እንረዳለን። እንግዲህ ቀደም ብዬ እንደጠቀስኩላችሁ እግዚአብሔር እንደዚህ አይነት ነገሮች በሚከሰቱበት ሰዓት እንደ ማስገንዘቢያና እንደ ማሳሰቢያ በመጨረሻዎቹ ዘመናት ላይ ሊሆን ላለው ነገር እንደ ምልክት እንዲሆኑ ነው እኒህን ነገሮች የሚያስቀምጠው እንጂ በውሃ በጎርፍ አደጋ ምድርን ዳግም እንደማያጠፋት እግዚአብሔር ለኖህ ቃል ገብተዋል። ስለዚህ ዳግም ምድርን በዚህ መልኩ አያጠፋትም። ነገር ግን የጥፋት የሚባሉት ነገሮች በጠቅላላ ያው እግዚአብሔር ለብርሃን አርጓቸው ለመልካም አርጓቸው የነበሩ ነገሮች አሁን የእግዚአብሔር ጥበቃ ሲነሳ ወይም ደግሞ የክርስቶስ ጥባቆት በተነሳበት ሰዓት ላይ ምድር ወደ ኬኦስ ትገባለች። ስለዚህ ሰዎች በበረሃ በፀሐይ ሙቀት ተደስተው ወይም ደግሞ እጅግን በጣም ሳይጎዳቸው ኖረው ከሆነ የእግዚአብሔር ሐዘን በመጣበት ሰዓት ግን የበረሃው አሩር ወደ ከፍተኛ የጎርፍ መጥለቅለቅ አደጋ ልክ ሳዑዲ አረቢያን በቅርቡ ሳያጠቃት እንደነበረ አይነት መልሶ ለጥቃትና ለውድመት ሊፈጥረው እግዚአብሔር ሊቀጣበት ይችላል። ከዛ ውጭ ደግሞ በጣም ጠቃሚ የሚባሉ ቀዝቃዛማ ስፍራ ላይ የሚኖሩ አካባቢዎችም እንደዚሁ እንደምንመለከተው በከፍተኛ ሄይል ምት ተመቶ ብዙ ጉዳት የሚያደርስ የመጥለቅለቅ አደጋን ሊያመጣ የሚችል ብዙ ነገር ሊፈጥር እግዚአብሔር ይፈቅዳል። ያ የሚሆንበት ምክንያት እግዚአብሔር ክፋቱን አድርጎት ሳይሆን እግዚአብሔር መልካምና መልካም አምላክ ብቻ ነው። ይህን ያደረገው እግዚአብሔር ሳይሆን የእግዚአብሔር አለመኖር ነው ወይም ደግሞ ለምድራችን የእግዚአብሔር ሕልውና ምድራችን ይጠብቃት ነበር። ነገር ግን እግዚአብሔር ሕልውናውን ባነብሳበት ሰዓት እንዲህ እንደምትመለከቱት ነገሮች ዝብርቅርቃቸው ሆቶ ሆኖ እንመለከተዋለን። ስለዚህ በመጨረሻዎቹ ዘመናት ላይ የጎርፍ መጠለቅለቅ አደጋ እንደ ምልክት የሚሆንበት ዋነኛው ምክንያት ምንድን ነው ተብሎ ቢጠቀስ፣ ምክንያቱም የእግዚአብሔር መላእ የሆነ ሙሉ ሕልውናው ከሰው ልጅ ጋር አለመሆኑ ወይም ደግሞ እግዚአብሔር ፊቱን ሲያዞር ተፈጥሮ መቆጣጠሪያ ቅታታል እግዚአብሔር ነው። ፕሮቴክተሯ እግዚአብሔር ነው። እጌጁን ያበጀላት እግዚአብሔር ነው። ተፈጥሮን ስርዓት ጠብቃ እንድትተዳድር የሚያደርጋት ነገር ግን እግዚአብሔር በሌለበት ወይም በምድር ላይ እግዚአብሔር ፊቱን በሚያነሳበት ሰዓት ያቺ ተፈጥሮ ራሷን መግታት ያቅታታል። ስለዚህ ልክ ቧንቧው ተከፍቶ ተትቶ የሚዘጋው ሰው እንደሌለ እንዲሁ የተፈጥሮም ጉዳይ ደግሞ ከፍተኛ የሆነ ውድመት አከታትሎ ያመጣል ማለት ነው። በዚህም የተነሳ አሁን በየጊዜው የምናያቸው በመጨረሻዎቹ ዘመናት ላይ የምናስተውላቸው ከፍተኛ የጎርፍ መጠለቅለቅ አደጋ ምቶች፣ በረዶ፣ ሌሎችም በቃሉ ላይ የተቀመጡ ናቸው። በዘመኑ ፍጻሜ ላይ ይሄ የሆን ዘንድ ግድ የሆነበት ዋነኛው ምክንያት ደግሞ እግዚአብሔር በዚህ ዙሪያ ላይ ያለውን ጠንካራ አቋም በመግለጽ የሚታ የሚታወቅበት እንደሆነ ስለሚታወቅ ነው። ስለዚህ ይሄ ከዘመኑ ፍጻሜ መጽሐፋዊ ትንቢቶች መካከል እንደ አንዱ አርገን ልንወስዳቸው ከሚችላቸው ነገሮች መካከል አንዱ ነው። ምክንያቱም በዚህ የተነሳ በጣም ብዙ ሰዎች ለከፋ አደጋ መጋለጣቸው ስለማይቀር ማለት ነው። ወደ ሁለተኛው መረጃ ልውሰዳችሁ። ፕሬዚዳንት ትራምፕን ይመለከታል። እንግዲህ ውድ ቤተሰቦች፣ ፕሬዚዳንት ትራምፕ በዚህ ጉዳይ ላይ በጣም እንደተጠለጠለው በቢቢሲም እንደሚናገረው ትራምፕ ክሪቲሳይዝድ አፍተር ፖስቲንግ ኤ አይ ኢሜጅ ኦፍ ሂምሰልፍ አዝ ፖፕ ኦፍ ሮማ የሮማው ጳጳስ አድርጎ ራሱን የሾመበት ወይም ደግሞ ያው በኤአይ የተሰራ ቪዲዮ ነው። ነገር ግን ያም ቪዲዮ እሱ በድፍረት የተጠቀመበት ዋነኛው ምክንያት እንደ ቀላል ሚታይ አይደለም። ምክንያቱም ከዚህ ቀደምም በዚህ ዙሪያ ላይ ሲናገር ፖፕ መሆን እንደሚፈልግ ተናግሮ እንደነበረ በቀልድም ቢሆን ይህን አውርቶት እንደነበረ ሚዲያዎች በትክክል መረጃውን ይዘውበታል። ፖፕ መሆን እፈልጋለሁ ብሎ ያለበት ይህን ቪዲዮ ስትሰሙ እንደቀላል አትመለከቱትም። ሰውየው ክሬዚ ኔቸር አለው ብለን ብቻ አልፈን የምንሄደው ነገር አይደለም። እንደሚታወቀው ይህን በተመለከተ በጣም ብዙ በተለይ የካቶሊካዊት ቤተክርስቲያን አባቶችም ወይም መሪዎችም ሳይቀሩ በዚህ ዙሪያ ላይ ከፍተኛ ትችታቸውን ሰንዝረዋል። የጣሊያን የቀድሞ ጠቅላይ ሚኒስትር ማቴኦ ረንዚም ጨምሮ ማለት ነው፣ በትራምፕ ፖስት ላይ ከፍተኛ ሀዘናቸውን ገልጸዋል። ስ አን ኢሜጅ ት ኦፈንድስ ቢሊቨርስ ኢንሰልት ን ሲትዌሽንስ ሾዝ ት ሊደር ኦፍ ራት ዊንግ ወርልድ ኢንጆይስ ክሎዊንግ አራውንድ በሚል አስቀምጠውታል። በኤክስ ገጻቸው ላይ ይሄ የአማኞችን የሚያበሳጭ ተቋማትን የሚሳለቅ በተቋማት ላይ መሳለቅ ወይም ስድብ እንደሆነ አድርገውም ያምናሉ። ከዛ ውጪ በተለየ ቀኝ ዘመም መሪ እንደሆነ ሰው አለምን በዚህ ደረጃ ላይ በዚህ አይነት ትችት ማስቀመጡ በጣም አዝነናል፣ በሚል አስቀምጠውታል። እንግዲህ ካሮሊን ሌቪት የፕሬስ ሰክሬታሪ እንደሆኑ ይታወቃል። በዛ ላይ ሲናገሩ ምናሉ ፕሬዚዳንት ትራምፕ ፍሊው ቱ ኢትሊ ቱ ፔይ ሂዝ ሪስፔክት ቱ ፖፕ ፍራንሲስ ንድ አቴንድ ሂዝ ፌነራል ንድ ሂ ሃዝ ቢን ስታንች ቻምፒዮን ፎር ካቶሊክስ ን ሪሊጅስ ሊበርቲ በሚል መከላከያውን ሰጥተዋል ማለት ነው እንግዲህ ፖፑን ስለሚያከብር ነው እስከዛ ድረስ ፕሬዚዳንት ትራምፕ የሄደው እሱ ብቻ አይደለም ለካቶሊኮች በጣም ጠንካራ ድጋፍ ያለው ሰው ነው ፕሬዚዳንት ትራምፕ ከዛ ውጪ የሪሊጅስ ሊበርቲ ላይም ያለውን አቋም በደንብ ታቆታላቸው ይሄ የታወቀ ፕሬዚዳንት ትራምፕ በዚህ ሁኔታ መብጠልጠል የለበትም በሚል ተገልጿል ነገር የግን ጉዳዩ እንደዛ አይደለም። ከዛ ይዘላል። አሁን በቅዱስ መጽሐፍ ላይ ሐስተኛው ክርስቶስ ከሚገለጽባቸው ባህሪያት መካከል አንደኛው ባህሪ በብዙ መልኩ የምናውቀውን ነገር የሚያሳየን ሂ ክላምስ ከሚታወቅባቸው ባህሪያቶች መካከል አንዱ ራሱን እንደ አምላክ የሚቆጥር ወይም ደግሞ ራሱን ከፍ ከፍ አድርጎ የሚለጥጥ ባህሪ እንዳለው በትክክል ይታወቃል። በሁለተኛ ተሰሎንቄ ምዕራፍ ሁለት ከቁጥር ሶስት ላይ ማንም በማናቸው መንገድ አያስታችሁ ክደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ሳይገለጽ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እያስነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ነው የሚለው። ስለዚህ በባህሪው ሐሰተኛው ክርስቶስ ከሚያደርጋቸው ነገሮች መካከል አንዱ የእግዚአብሔር ቤተ መቅደስን መቆጣጠር መፈለግ ነው። እንግዲህ ይሄ የፕሬዝዳንት ትራምፕ ባህሪ ቀጥታ ጸረ ክርስቶስ ነው። ሰውየው ለሚለው አይደለም፣ ይህንን ነገር ልጠቀመው የፈለጉት ነገር ግን ባህሪው እንደዚያ አይነት ባህሪ ያለበት። ይሄ ባህሪ ደግሞ የአስተኛው ክርስቶስ በመጣበት ሰዓት ላይ ከሚኖሩት ባህሪዎች መካከል ራሱን ከፍ ከፍ ማድረግ ራሱን መቆለል፣ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ራሱን መፈለግ አይነት ባህሪ ያለው ነው። ስለዚህ በዛው ላይ በሁለተኛ ተሰሎንቄ ላይ ሲናገር አምላክ ከተባለው ሁሉ ሰዎች አምላክ ከተባለው ሁሉ ማለት ከጌታችን ከእግዚአብሔር ብቻ አይደለም። እንግዲህ አማልክት ተብለው የሚሰየሙ ብዙ ጣዖታዊ መናፍቶች አሉ። ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው ይላል። ስለዚህ እንደነዚህ ሹመትም ካላቸው፣ እንደገናም ትላልቅ ከሚባሉ ሰዎች ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርግ የሚያደርገው ተቃዋሚ እርሱ ነው ብሎ ያስቀምጠዋል። ስለዚህ እዚህ ውስጥ ደግሞ የምናየው ሁለተኛው ባህሪ ራስን ከፍ ከፍ ማድረግ ነው። ሰውየው በትራምፕ ውስጥ የምናየው ይሄ መንፈስ ጤናማ ስፒሪት አይደለም። የምላችሁ ለምንድን ነው በሰውየው ውስጥ የተቀመጠው ይሄ መንፈስ የሐስተኛው ክርስቶስ መንፈስ እንደሆነ በትክክል እንረዳለን። ሐስተኛው ክርስቶስ ከሚኖራቸው ባህሪያቶች መካከል አንዱ ራስን መቆለል ነው። ትራምፕ የሚባሉ ሰውዬ በዚህ መንፈስ ተጠቅቷል። እውነት ለመናገር ማለት ነው ራሱን በከፍተኛ ደረጃ የሚቆልል ባህሪው ማለት ነው ስለዚህ እንጂ የተደበላለቀ ኔቸር ሰው ውስጥ እንዳለ ታያላችሁ። አንደኛ እግዚአብሔርን የሚወድ የሚመስል ነገር ታያላችሁ። በሁለተኛ ደረጃ ደግሞ ራሱን የሚቆልልበት፣ አሜሪካን የሚቆልልበት፣ ለሌላው ሰው ያለው ንቀት ሁሉ ስታዩ እግዚአብሔራዊ እንዳሉ ደግሞ ታያላችሁ። ስለዚህ ግራ የሚያጋባው ኔቸር ውስጥ የምናየው ነገር ግራ መጋባት አይጠበቅብንም። ምክንያቱም በዛ በቀኝም በስተግራ ባሉ መናፍስቶች በተለይ በቅዱሱ የእግዚአብሔር መንፈስና በዚህ አስተኛው ክርስቶስ መንፈስ ለመጠቃት እንደዚህ አይነት ሰዎች ቅርብ ይሆናሉ። ምክንያቱም አንዴ ወይ የእግዚአብሔር አትሏቸው ወይም ደግሞ የዓለም አትሏቸው ግራ የተጋቡ ወይ በራድ አይደለም ወይ ትኩስ አይደለም ለብ ያልክ ስለሆነ ከአፌ ልተፋ ነው ይላል እግዚአብሔር ቃል። ስለዚህ ይሄ ከአስተኛው ክርስቶስ መንፈስ በአስተኛው ክርስቶስ መንፈስ የሚጠመቁ ወይም ደግሞ የሚጠቁ መሪዎች ዓለም ላይ አሁን ተነስተዋል። ስለዚህ አስተኛ ክርስቶስ ያው ባህሪው ሌላ ጊዜ በደንብ በብዛ ላሳያችሁ እችላለሁ። ነገር ግን እዚህ ላይ ከሱ መንፈስ የተጋባና የተጣባ ነገር በሰውየው ላይ ትመለከታላችሁ። ሌላኛው ከአስተኛው ክርስቶስ መናፍስቶቹ ወይም ካሉት ባህሪያቶች መካከል አንደኛው ዓለማትን የመቆጣጠር እና የዓለምን ኢኮኖሚ ኦልሞስት የመቆጣጠር ባህሪ ታዩበታላችሁ። ይሄ የዓለምን ኢኮኖሚ የመቆጣጠር ባህሪ በዮሐንስ ራእይ ምራፍ 13 ላይ በግልጽ ተቀምጧል። በዚህ ላይም በደንብ እንደሚያሳያችሁ በግልጽ የዓለምን አጠቃላይ ሲስተም ለመቆጣጠር የሚካሄድበት መንገድ ያሳያቸዋል። እሱ ብቻ አይደለም። ፕሬዚዳንት ትራምፕ ካሉት ባህሪያቶች መካከል አንደኛው ፉል ኦቶሪቲ ነው። አንታይክራይስት ሩልስ ኢን ፉል ኦቶሪቲ ነው። ስለዚህ ጸረ ክርስቶስ መንፈስ በሙሉ ኦቶሪቲ ወይም በሙሉ ኃይል መስራት ይፈልጋል። መጽሐፍ ቅዱስ እንደሚናገረው ቅዱሳንን የሚዋጋ ዘንድ ድልም የሚያደርጋቸው ዘንድ ተሰጠው፣ በነገድና በወገን በቋንቋም በሕዝብ ፊት ሁሉ ስልጣን ተሰጠው ይላል። ስለዚህ ይሄንን ስልጣን በምድር ላይ እንዲያገኝ ለማድረግ እግዚአብሔር ፈቅዷል። ምክንያቱም ለምንድን ነው ዓለማቱ ነገዱም ወገኑም ቋንቋውም በብሄር ብሄረሰብ ዓለም ላይ የምናየው ፖለቲካ ሁሉ ከአንድ ከክርስቶስ መወለድን ሳይፈልግ ከዘሬና ከነገዴ ስላለ ህዝብ ሁሉ ወደ ነገዱና ወደ ቋንቋ ወደ ጥገኝነቱ የገባበት ዘመን ስለሆነ እነዚህን አስተዳድራለሁ ብሎ ለሚለው አለርኩሱ መንፈስ እድልና ፈንታ ተሰጥቶታል፣ ተፈቅዶለታል። ስለዚህ በዚህ የመከፋፈልና ጥገኝነት፣ ዘረኝነት የሚታይበት እንደሆነ ታያላችሁ። በዚህም የተነሳ እንግዲህ በትራምፕ ላይ የምታዩት ይሄ የዘረኝነት የነጭ አክራሪነት መንፈሱ ጤናማ ስፒሪት እንዳልሆነ ታያላችሁ። የአስተኛው ክርስቶስ መንፈስ በዚህ ደረጃም ሊገለጽ ስለሚችል ይሄ ሰውዬ የሚያሳያቸውን ባህርያት ከልካይ ካለው ተው ይሄ ባህሪ የአጋንንቱ አለምን በተለ ጥልቁን የሚገለጠውን አውሬ ወይም ሐሰተኛውን ክርስቶስ መንፈሱ በዚህ ደረጃ ነው የሚገለጠውና ተጠንቀቅ ብሎ መንገር ያስፈልጋል፣ የሚያገኙ ሰው ካለ ማለት ነው። ካልሆነ ግን እኛ መረጃው እንጠቀመዋለን። በዚህ ደረጃ ላይ የዚህን አካሄድ በጣም በብዙ መልኩ ተቃውሞ እንደገጠመው እናያለን። ትራምፕ ራሱን እንደ ፖፕ ፍራንሲስ አድርጎ በግልጽ ያሳየበትን ይህንን ስዕል በኤአይ የተሰራውን ለቆታል። እንግዲህ ይህንን ስታዩ እንደቀላል አንመለከተውም። ይሄ እግዚአብሔርን ቤተ መቅደስ ክብር ማጣጣል ነው። እነዚህ ሰዎች ራሱን ፖፕ ፍራንሲሱም ጭምር በእንደዚህ አይነት አስተኝነት ተገልጦ ሰርቶ የሄደ ሰው ነው። ትራምፕም በዚህ አይነት ሁኔታ ላይ ይሄን ነገር ለማድረግ መሞከሩ እንግዲህ ከተመሳሳይ መንፈስ የራቀ እንዳልሆነ ያሳያል። ስለዚህ ሁል ጊዜ አሁን ባለው ዓለም ጥሩ ነው እንደ ግብረ ሰዶ መቃወሙ ሌሎችም በጣም ጥሩ ነገሮች ያደርጋል። ነገር ግን በሌላኛው ስናይ ደግሞ እግዚአብሔር የሚቆጣበትን ነገር ሲያደርግ ደግሞ ታያላችሁ። ዘረኝነት፣ ነጭ አክራሪነት፣ ጥላቻ፣ ለሌላው ዓለም ንቀት እነዚህ እግዚአብሔር የለበትም። ነጩ ነጭ ነው የምለው ጥቁርን ጥቁር ነው የምለው የምለው። ስለዚህ ይሄ ሰውዬ ባለው ባህሪ መልካም የሚመስሉ ነገሮች አሉ ወይ፣ በራድ አይደለም ወይ፣ ትኩስ አይደለም ለብ ያልክ ስለሆነ ከአፌ ልተፋህ ነው የሚለው ትንቢት ይፈጸምበታል የሚለው እምነቴ ነው። ስለዚህ ውድ ቤተሰቦቼ፣ እኛም ወደ ግል ህይወታችን አምተን እንደነዚህ አይነት ነገሮች እንደቀላል ልናይ እንደማይገባ መጠቆም ያስፈልገናል። በዚህ ጊዜ ላይ አለማት ወዴት አቅጣጫ እንደሚሄዱ ካልመረመርን በቀር ውድቀት በእጃችን ላይ ቅርብ ናት። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔር ታከብራለች። ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ